በርካቶቹም እንግዲህ የዘማሪት የምስራች ህልፈትን በማስመልከት አልዳነችም ወይ ከዚህ በፊት ወይስ ምንድን ነው በማለትም ነው ጥያቄ እያቀረቡ ያሉት። እንግዲህ ዘማሪት የምስራች እንግዲህ ስለ ህልፈቷ ሕክምና ባለሙያዎች ሲናገሩ ከዚህ በፊት እንግዲህ ጨጓራ አካባቢ ከነበረው አራተኛ ደረጃ ካንሰር ተፈውሳ ነበር። ከጊዜያት በኋላ ቼክአፕ ስታደርግ ጀርባው አካባቢ ሶስተኛዋ አጥንት ላይ እና ሳምባዋ ላይ ካንሰር ተገኝቶባት ከባድ ሳልታክሎባት ጽኑ ህሙማን ክፍል እንድትገባ ተደርጎ ነበር። ዛሬ የተሰማው የዘማሪት የምስራች ህይወት ማለፉ የተሰማው እጅግ ልብ የምነካ ነው። እንግዲህ የሆነው ይህ ነው። ታይላንድ ላይ ከፍተኛ ክትትል አድርጋለች። ግን የህክምና ባለሙያዎች በብዙ ሚሊዮን ተከፍሎ ይሁላ ሲደረግባት ይህ ካንሰር የጀርባን እንዴት እንዳላዩ በማለትም ነው። በርካቶቹም እየገለጹ ያሉት እንዴት ነው እሷ አድና አልነበረም ወይ በማለት ነው። ነገሩ ብቻ በጣም አሳዛኝ ነው። ውስብስብ እንደሆነ ጨመረም ነው። በጣም ልብ ይነካል። በቃ የሄደችበት በርካቶቹ ያሉ ያሉት እንግዲህ የጌታ ፍቃድ ነው በማለትም ነው። ምንም ማድረግ አይቻልም እንግዲህ ታይላንድ ላይ ሙሉ በሙደነሻል ካንሰርሽም ዜሮ ገብቷል ተብሎ ነበረ። በሰዓቱ እንግዲህ ምርመራ ስደረግ እንግዲህ ውጭ ሀገር እንደምታውቀው ሙሉ ምርመራ ነው የምደረገው። በደንብ ፈትሾ ነው። በብዙ ሚሊዮን ብር ተከፍሎበት ማለት ነው። በጣም የሚያሳዝኑ እንግዲህ የዘማሪት ህልፈት እንግዲህ የጌታ ፍቃድ ይሁን ብለን ዝም አልን በማለትም ነው ክርስቲያኖችም የገለጹ ያሉት። በጣም ልብ ይነካል ብቻ። ለቤተሰቦቿና ለወዳጅ ዘመዶቿ መጽናናት እንመኛለኝ። ሚኪ ታቦረን ፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።